በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስም በድንግል ማርያም ቃል ኪዳን በያላችሁበት ቦታ ሰላም እግዚአብሔር ይረሳችሁ። እንደምን ሰነበታችሁ? እንደምን ቆያችሁ እያሉ አምላካችን መድኃኔ ዓለም ዛሬም ዘወትርም ሁልጊዜም ቢሆን ስም ይክበር ይመስገን፣ አሚን ዛሬ እንደ መድኃኔ ዓለም መልካም ፈቃድ የምንማማርበት ርዕሳችን የሚሆኑ አንደበት ላይ የሚቀመጡ መናፍስቶች የሚያመጡትን ፈተናዎች እና እንዴት መከላከል እንደምንችል መፍትሄዎቻቸውን አያይዘን እንማማራለን። ትልቁ የትምህርታችን አላማ አንደበት ላይ ክፉ መንፈስ ሲቀመጥ ምን አይነት ውጊያ ይከፍታል በመናፍስት የውጊያ አለምስ ምን ያሉን ደረጃ ሄዱ የሰው ልጆች አቅጣጫና ፈተናዎችን ሊያመጣ ይችላል የሚሉትን ነጥቦች ነው የምናየው። አያሉ አምላካችን መድኃኔ ዓለም ጉባኤያችን ይባርክልን፣ እስከ መጨረሻው ድረስ ጉባኤያችን አስፍቶልን እሱ ከኛ ጋር ሆኖ በዚህ ትምህርት ብዙ ፍሬዎችን የምናፈራ እና በመናፍስት የውጊያ ህይወት ውስጥ አንድ መረጃ ወይም አንድ እርምጃ ወደፊት የምንሄድበትን አይነት ጉባኤ ያደርግልን። እንደሚታወቀው የበረከት ስራ እንቅስቃሴዎችን ጀምረናል። ሁሌም ከትምህርቱ በፊት ይሄን ማስታወቂያ እናቀርባለን። የ2018 የመጀመሪያችን የበረከት ስራ ጀምረናል። እሱም የምንጀምረው የቅድስት አርሴማ ሰማይት ቤቷን በመስራት ከዛም በተጨማሪ ደግሞ ለኪዳነ ምረት ለጥር አስራ አንድ ድንኳን እንገዛለን ብለናል። ከዛ በተጨማሪ ያው ዝክሮች አሉ። የተረፈውን ደግሞ አንዳንድ ዝክሮችን እንዘክራለን ማለት ነው። እንግዲህ በተለመደው አካውንት ነው። ከዚህ በፊት በነበሩ ቪዲዮዎች ላይ የሰማይቷን ቤት የደረሰበትን አሳይቻችኋለሁ። ያው በተለመደው አካውንት ሰብሰብ አድርገን እንጨርሳለን። ታህሳስ ስድስት የሚሰሩ ሰዎች አንድ ላይ ይሄ ቤቷ አልቆ ይመረቃል የሚል ተስፋ አለን። እንግዲህ ሰማይቷ ከኛ ጋር ሁና ታግዘን ቤቷን አብራ ትስራለን። እናንተንም ልቦናችሁን ታነሳሳችሁ በዚህ በረከት ስራ ተካፍለን ክፉን ኃይልም ለማሸነፍ በሰማይ ቤትንም ለመስራት የሰማይቷ ወዳጅም ለመሆን ብዙ ዝክሮች አሉ። የዚህም ዝክርም ተሳትፎ የቃል ኪዳኑ ተካፋይ ለመሆን እና የእናታችን የቅድስት ኪዳነ ምሕረትም የእናትነት ፍቁሯ እና የቃል ኪዳኗን በረከት ለመካፈል ሁላችሁም በዚህ የበረከት ስራ ላይ ትካፈሉ ዘንድ በቅድስት አርሴማም በኪዳነ ምሕረትም እንዲሁም በመድኃኔ ዓለም ኃያሉ አምላካችን ስም እጠይቃችኋለሁ። መድኃኔ ዓለም ለበረከቱ ስራ ተካፋይ ያድርገን፣ ልቦናችን ያነሳሳልን፣ ክፉን ኃይል የያዝልን። አሚን። እንግዲህ ክፉ ኃይል እኛ ሰውነት ላይ ደባል ሆኖ መቀመጥ እስከጀመረ ማለት መቀመጥ እስካልቀረ ድረስ ወይም መቀመጡ የውጊያው አንዱ አካል እስከሆነ ድረስ አንደበታችንም ይመርጠዋል። ምክንያቱም ብዙ ነገር የሚሰራው በአንደበት ነው። ከውስጥ የሚመጡም የሚመነጩም የሚታቀዱም የሚወጡ የሚወርዱም የሀሳብ መንሸራሽሮች በአንደበት ነው የሚገለጠው ሰው ሲጀመር አንደበቱ ታይቶ ነው። ውስጣዊ ህይወቱና ማንነቱ መንፈሳዊ ይዘቱና ዓለማዊ ህይወቱም የትኛውም ነገር የሚለካው በአንደበቱ በሚያወራውና በሚያወጣው ቃል ነው። በመናፍስት ውጊያም የእግዚአብሔር ኃይልና የእግዚአብሔር ጥበብ እንዳለና በክፉ መንፈስ እንደሚመራም ጭምር በአንደበቱ ይታወቃል፣ ከንግግሩ ከአወራሩ ከአኳኋኑ። በተለይ አንደበት የራሱ የሆነ ክብር አለው። የራሱ የሆነ ተደማጭነት የተደማጭነት ጸጋ አለው፣ የራሱ የሆነ ስጦታ አለው። እግዚአብሔር ልጆቹን ሲያከብር አንዱን የሚያከብረው የአንደበታቸውና ከአንደበታቸው የሚወጣ ቃላቶችን በሌላው ልብ ላይ በማሳደርና ሞገስ በመስጠት ነው። ስለዚህ መናፍስት አንደበት ላይ ሲቀመጡ ደግሞ በአንደበት በኩል ያሉ ሰማያዊ በረከቶችን መንጠቅ ብቻ ሳይሆን ለብዙ ሰብአዊ የሆኑ የሰው ቃና እንዳይኖረንም ጭምር የማድረግ የውጊያን መክፈቻ ናቸው። ዛሬ በአንደበት ብዙ ነገር ይሰራል። አንደበታችን ላይ ሲቀመጡ ምን አይነት ፈታዎች እንደሚያመጡብን አንድ በአንድ አንድ አራት ነጥቦችንም እናያለን እና መፍትሄው፣ መከላከያው ነጥብንም እናያለን። ከዛ በፊት ግን ትምህርታችን የእግዚአብሔርን ቃል የያዘ እንዲሆን መጽሐፍ ቅዱስ ላይ እንሂድና በአንደበት፣ በከንፈር፣ በምላስ በኩል ያሉትን ኃጢአቶች እና መጽሐፍ ቅዱስ የሚለን እንመለከታለን። መዝሙረኛው ዳዊት 12 3 ላይ እንዲህ ይላል የሽንገላ ከንፈሮች ሁሉ እግዚአብሔር ያጠፋቸዋል፣ ታላቅ ነገር የምትናገረው ምላስ ይላል። አንደበት ሰው የሚለካው የሚናገርበትን መንፈስ ነው። በምን አይነት መንፈስ ነው የሚናገረው ነው። የእግዚአብሔር ኃይል በልብ ሲያደር ከልብ መልካም ነገር ይፈልቅና በአንደበት ይወጣል። ክፉ መንፈስ ልብ ላይ ሲያድርም እንደዛው ክፉ ነገር ይወጣል። ስለዚህ ታላቅ ነገር የምትናገረው ምላስ፣ የምትሸነግለውን ምላስ፣ በክፉ የምትመራው ምላስ፣ በአንደበት በኩል የሚሰሩ ጥፋቶች በሙሉ ተካፋይ የሆነች ምላስ እግዚአብሔር ያጠፋታል ይላል። የእግዚአብሔር ቁጣና መቅሰፍት ወደው አይደለም ትዕግስት የተላበሰ ቁጣ ነው። በትዕግስት የተከበበ ቁጣ ይታገሳል፣ ይታገሳል ግን፣ መቼ እንደሚቀጣን በምን እንደሚቀጣን በምን አይነት መንገድ እንደሆነ በእኛ እውቀት አንደርስበትም፣ ግን ይቀጣል። በተለይ ሸንጋይ እና ክፉ ነገር የምትናገር ታላቅ ነገር የምትናገር ይላል። ታላቅ ነገር ያው በክፋት ነው፣ በመልካም በኩል አይደለም። ምክንያቱም ይሄ የተባለበት ምክንያት ምላስ ብዙ ነገርን ያበላሻል፣ ብዙ ነገርንም ያጠፋል። ምላስ አሁን አጥንት የለውም፣ አጥንትን ይሰብራል አደለ የሚባለው። በዚህ በመጽሐፈ ምሳሌ ላይ ደግሞ እንዲህ ይላል ፈዋሽ ምላስ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስ ይሰብራል ይላል። መጽሐፈ ምሳሌ 15፥4 ላይ ጠማማ ምላስ ነፍስ ይሰብራል። የነፍስን ጉዞዋን ያቀጭጫል፣ አቅጣጫዋን ይለውጣል። ነፍስ ከእግዚአብሔር ጋር ያላትን ህብረትና ኃይሏን እንዲጠፋ ያደርጋል። ምላስ ነው እኮ ይሄ ሁሉ አንድ ነገር። ዛሬ አሁን ብዙ መናፍስቶች በምላስ በአንደበት ነው የሚገቡት። በሚናገሩት ክፉ ሰዎች የሚሆኑ ፊልሞች፣ የሚሆኑ ቪዲዮዎች፣ የሚሆኑ ብዙዎቹ በአንደበት በሚነገር ጊዜ ሰው ተመስጦ ከውስጥ ሲያዳምጥ መናፍስቱ በአንደበቱ ይገባና ነፍሱን ይዛል። ስለዚህ ጠማማ ምላስ ነፍስን ይሰብራል ማለት ይሄ ነው። በመናፍስት የተዋጀ ምላስ የነፍስን መዝገብ ያረክሳል። በመናፍስት የሚመራ አንደበት ነፍስን በክፉ መንፈስ እንዲያዝ ያደርገዋል። የተጣመመ ምላስ መናፍስት ያጣመመው ስነ ተፈጥሮ ያለው ሰው ሲናገር የእሱ መንፈስ አዚም አንተ ላይ ያርፋል። የመናፍስት አዚምነት በጣም ከባድ ነው። ሰዎች ሀሳባቸውን ብቻ አደለም የሚያጋሩ እውቀታቸውን ብቻ አደለም የሚያጋሩ የያዙትን ነገር ብቻ አደለም መናፍስታቸውን የሚያጋሩ ሲያወሩ ስታዳምጣቸው፣ ስለዚህ ነፍስህም መናፍስ ከመጣ ሩጦ ነፍስ ነው የሚይዘው እና በነፍስ ያለው ውጊያም እንዳለ ነው ማለት ነው። ስለዚህ ነፍስ ጠማማ ምላስ ነፍስን ይሰብራል ብሎ ሶሎሞን በመጽሐፈ ምሳሌ ላይ ያስቀመጠው ቃል ነው እና ይሄ ጠማማ ምላስ የሚባለው ቀላል አይምሰላችሁ። በአንደበት ውስጥ ያሉት የመናፍስት ውጊያዎችና እና ሰውን የማደንዘዝ የማፍሰስ ጉዞ ቀላል አይደለም። ይሄ አንደበት ቀላል አይደለም። መንፈስ ቅዱስም በአንደበት አለ፣ ክፉ መንፈስም አለ። የእግዚአብሔር ሰዎች በጸሎት በኩል ተነስተው ሲናገሩ የጸሎታቸው ቡራኬ በህይወት ውስጥ ያድራል። በመናፍስት አዚምነት ኖረው ደግሞ ሲናገሩ የመናፍስቱ አዚም በአንደበታቸው በሚወጣው ቃል አንተ ላይ ያርፋል። ስለዚህ አንደበት ትልቅ ትኩረት የሚሰጠው ነው። በመንፈሳዊ ህይወት የምትናገርበት መንፈስ ይለካል፣ ይመዘናል። እውቀት ብቻ አይደለም፣ ውስጣዊ ህይወትህ። የልብ ግንዛቤ ማለት የአይምሮ ግንዛቤ ብቻ አይደለም፣ የምትናገርበት መንፈስ ያለህን ህይወት አቋም፣ እሱም ወሳኝ ነው። ለሰው ልጆች ቡራኬ ለመሆንም እርግማን ለመሆንም ነፍስን ይሰብራል ማለት፣ በመናፍስት ያሲዛል ማለት አዚም ይሆናል ነው፣ የነፍስ ጉዞዋን ይቀይራል ማለት ነው። እና ዛሬ ብዙ ሰው አሁን የኢሉሚንትን ሉሲፈር መንፈስ አለበት። ዱሮ ዛር ሲባል ጠቋር ምናምን ብቻ ነበር። አሁን ሉሲፈርም ዛር እየሆነ ነው። ምክንያቱም ወጣቱ ፊልም ላይ ነው። ፊልሙ በአንደበት ተመስጦ ሲያይ፣ ዘፈኑም ተመስጦ ሲያዳምጥ፣ ኳሱንም ተመስጦ ሲያይ፣ ያው በእርግጥ በብዛት ይሄ ፊልሙና ዘፈኑ አለም ናይ ዓለም ሶሻል ሚዲያን በመጠቀም በአንድ በት ነብስን የሚሰብሩ ናቸው። ነሱ የሚሰብሩ መናፈስት የሚነሱት ከዛ ነው። ስለዚህ ጸልዮ አመስግኖ አምልኮ የሚናገር አንድ ዝም ብሎ ተኝቶ የሚያወር አንደበት አንድ አይደለም። በተለይ ፊልሙ ዓለምማ ሆሊውድ፣ ዘፈኑ አለም የውጮቹ ዘፈን በአጠቃላይ ኢሉሚናቲ ማህበር ሆነው ደማቸውን ገብረው ነው የሚዘፍኑት ገንዘብ ፍለጋና ዝናፍ ነገር። እንደዚ ስለሆነ ራሳቸው ያስገቡት የተዋረሱት መንፈስ አለ። የእነሱ መንፈስ ደግሞ ሲዘፍኑ ብዙ ሰውን ያስለክፋሉ። ልክ እንደው ካስታወሳችሁ እነ ማይክል ጃክሰን የሚባሉ ዘፋኞች እነሱ ሲዘፍኑ፣ ሲጨፍሩ ብዙ ሰው ፌንት ይነቅል ነበር። ይህ ነው መናፍስት መልቀቅ ማለት እና ነፍስን ይሰብራል ይላል። ነፍስ ቀላል አይደለም። ሐዋርያው ቅዱስ ያይቆብ በአንደበት በኩል ያሉትን ከባድ የቃላት ክብደትን እንዲህ ብሎ ይገልጸዋል። ያይቆብ መልእክት ሶስት ምዕራፋ ሦስት ቁጥር አምስት ስድስት ላይ እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አስቡ፣ ትንሽ እሳት፣ ትንሽ የቃል ዓለምን ያናውጣል። አንደበት እሳት ነው ይላል አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል። የፍጥረትን ሩጫ ያቃጥላል፣ በጋናም በገሃነም ያቃጥላል። አንደበት እሳት ነው። ትንሽዬ እሳት ሙሉ ጫካውን እንደሚያቃጥለው ሁሉ በትንሽዬ ቃል ዓለም ትታወካለች። ልክ ዛሬ ቀዝቃዛው ጦርነት የሚባለው የአንደበት ጦርነት ነው። እንደዛ ነው። አያችሁ፣ እሳት ነው አንደበት። አጥንትን ይቆርጣል፣ ዓለምን ያናውጣል፣ ሰላምን ይነሳል በሰው ልብ ላይ ነፍስን ይሰብራል፣ ያስጨንቃል። እሳት ነው አንደበት። ስለዚህ እንዴት ትንሽዬ እሳት ጫካን ያቃጥላል ብሎ የገለጠበት አገላለጥ ይገርማል። ስለዚህ ስጋን ሁሉ ያሳድፋል ይላል። በተለይ አመፀኛ የሆነ አንደበት ስጋን ያሳድፋል፣ ያረክሳል፣ ወደ ኃጢአት ይከታል። ፍጥረትን ሩጫ ያቃጥላል አቅጣጫን ይቀይራል። የፍጥረትን ሩጫ ያነዋውጠዋል፣ ያስጨንቃል፣ ይረብሻል፣ ያናጋል። መጨረሻ ላይ በገሃነም ውስጥ ይከተላል። በሰዓት ውስጥ ይከተላል። ራሱ ሰዓቱ ነው። ሰዓት ውስጥ ይከተላል እና ይሄ አንደበት ላይ መናፍስት ተቀምጠው የሚሰሩ ስራ አለም የምትታወቀው ፖለቲከኞች የሚናገሩት ነገር የሚረብሸው በየጊዜው ኑሯችን ከጊዜ ወደ ጊዜ እየቀነሰ እየተዳከመ የመጣው ደም መፍሰስ የበዛው የአንደበት ጨዋታ ነው። መናፍስት አንደበት በት ላይ ሆኖ የሚሰራውም ስራ አለ። እንደ ሀገርም እንደ ዓለምም በአጠቃላይ ብዙ ነገሮችን እየሰማን የምንኖረው፣ የሚያስደነግጡ የሚያሸብሩ ነገሮችን እየሰማን የምንኖረው መናፍስት አንደበት ላይ ቁጭ ብሎ ስለዚህ ዓለምን ያነዋውጣል። ትልቁን ጫካ ያቀጣጥለዋል። ትንሽዬ አንደበት እንግዲህ ያስቡት ምላስ ዓለምን ካናጋ አንተ ላይ አንደበት ላይ ተቀምጦ ደግሞ መናፍስ ምን ያህል ይጎዳሃል? የሚለውን ደግሞ እስኪ እንምጣና ፈተናዎቹ እንመልከት። ምን አይነት ውጊያ እንዳለው አንደበት ላይ ስቀመጥ፣ የመጀመሪያ አንደበት ለሹክታ ይመቻል። ለሹክታ ይመቻል ስላችሁ ሹክ ብሎ አንተን ፕሮግራምህን ለማውጣት እሱ ፕሮግራሙን ያወጣላል። ሹክ ይላል፣ ወደ ድርጊት ትቀይራለ። ሹክ ይላል፣ ወደ ስራ ትቀይራለ። እሱ በሚመራ ትመራል። አንደበት ትልቁ ሹክታ ያለው ልብ ላይ ነው ከልብ ቀጥሎ ትልቁ ደግሞ ቦታ የሚይዘው አንደበት በአንደበት ዛሬ ብዙ ሰዎች አንደበታቸው ላይ በተቀመጠ መናፍስ ሹክታ አማካኝነት ብዙ ሰዎች መስመራቸውን ቀይረዋል ከተፈቀደላቸው ህይወት ውጭ ከነሱ ከሰብአዊ ማንነታቸውና ከግል ፍላጎታቸው ውጭ የሆነ ህይወት እንዲኖሩ አድርጓቸዋል ሹክ በማለት አንደበት ላይ ስለዚህ አንደበት ለሹክታ ይመቻል ሰውን ለመምራት ለመንዳት፣ ለመወስወስ አንደበት አንዱ ይመች ነው። እና መናፍስ አንደበት ላይ ሲቀመጡ መጀመሪያ የሚያመጡበት ውጊያ ሹክታ ነው። ሹክ ይለሃል፣ ትሄዳል። እየሰማውም ሳሰማውም፣ እያወቀውም ሳታውቀውም ዝም ብሎ ቃል ያወጣላል፣ ትሄዳላል፣ ትነዳለ። መለየት ካልቻልክ መነዳት ነው ያለው አማራጭ። ስለዚህ አንደበት ላይ ሲቀመጡ የመጀመሪያ ውጊያቸው ሹክታ ነው። መንዳት፣ መምራት፣ አንተን መምራት ትልቁ ከመናፍስት ጥቃት አንዱ መምራት የዕለት ውሎህን መናፍስ ሲመራው የዕለት ጉዞህን በመናፍስ ቁጥጥር ሲሆን እሱ ባሰበለ ሀሳብ ስትመራ እሱ በነገረ ያንተ የህሊና መስሎ ስትነዳይ ትልቁ ጉዳት ነው። ትልቁ ፈተና ነው። የሰብአዊ ውድቀት ትልቁ ምንጭ ነው። ፖለቲከኞች ይሄ ነው። አንደበት ላይ ሆኖ ሹክ ይላቸዋል። ያን ይዘው ወደ ህዝብ ይወጣሉ። መጨረሻ ላይ አድርገውት፣ ሰርተውት፣ ተግብረውት ከጊዜ በኋላ ነው ስህተት መሆኑን የሚረዱት። ከሰሩት በኋላ ከተናገሩት በኋላ ወደ ድርጊት ከለወጡት በኋላ ስህተት መሆኑን ያውቃል። የመናፍስ አንደበት ላይ ተቀምጦ የመምራት ጥበቡና የሰው ልጆችን ህይወት የማመስ አቅሙ። ስለዚህ ትኩረት ልንሰጠው ይገባል ማለት ነው። እሺ፣ ከዛ በተጨማሪ ሁለተኛ አንደበት ላይ ሲቀመጥ አንደበት ለኃጢአት ምቹ ነው። በተለይ ኃጢአት ያሰራል። የአንደበት ኃጢአት እዩት፣ ሐሜት ብቻ አይደለም ኃጢአት፣ ስለ ሰው ልጅ ማውራት መሸንገልም ኃጢአት ነው። ሐሜት ትልቁ ነው። አንደበት ላይ የሆነና አብሮ እያወራ አብሮ እየተናገረ ከአንደበት የሚወጡ ቃላቶች እርኩስ እንደሆነ ያደርጋል። በአንደበት ውስጥ የኃጢአት መዝገብ እንዲሰፋ ያደርጋል። አሁን ብዙ ወጣት በጨዋታው ውስጥ እርኩሰት አለባት። ወንዶች ሲሰባሰቡ ሲጨዋወቱ፣ ሲነጋገሩ፣ ጊዜ ሲያሳልፉ አንደበታቸው ላይ መናፍስ ይቀመጥና አብሮ ተቀላቅሎ የኃጢአት ቃላቶችንና ልምምዶችን ያሳያቸዋል። በተለይ እርኩሰት የሆኑ ቃላቶችን ከአንደበታቸው እንዲወጣ፣ ይሄ በነፍስ መዝገብ በኃጢአት መልኩ ይመዘገባል። ሌላው ይቅር እንኳን ውጭ ቤተ ክርስቲያን ሆኖ በአንደበት ይሰራል። ሃሜቱ፣ ትችቱ፣ ክፉ ቃላት ማውራቱ፣ ማሳደዱ የአንደበት ማሳደድ የአንደበት ፈተናዎች ናቸው። እነዚህ አሁን ለምሳሌ በአደባባይ በሶሻል ሚዲያ ጭምር ስድብ፣ ሀሜት፣ ትችት፣ እነዚህ ሁሉ መዝገብ አላችሁ። ቀላል እንዳይመስሏቸው። አሁን እነ መምህርን ሁሌ ስድብ ነው፣ ሁሌ ትችት ነው፣ ሁሌ ስም መስጠት፣ ሁሌ ማሳደድ ነው። አብዛኛው በአንደበት ነው። ያልሰሩትን ሰሩ፣ ያላደረጉትን አደረጉ አደለም የሚባለው ይሄ መዝገብ አለው። የነፍስ መዝገብ ነው። ይኸው በሰማይ ይጻፋል። ቀልድ እንዳይመስላችሁ እሳቸውም ዝም መዝገብ አለ የሚሉት የአንደበት መዝገብን ስለሚያውቁ እና በአንደበት በኩል የሚደረጉ ንግግሮች ጨዋታዎች ሐሜቶች በሙሉ መዝገብ አላቸው። ያውም የነብስ መዝገብ ነብስህን የሚያጠፋ ነብስ ይሰብራል አይደል ያለው ሰሎሞን ነብስህን የሚሰብር መዝገብ እና አንደበታችን ልንጠነቀቅ ይገባል ትልቁ ኃጢአት የሚሰራው በአንደበት ነው ከአፍ የሚወጣ እንጂ የሚገባ አያረክስም። ሲባል የአንደበትህ ቃላትና ንግግር መናፍስ ተቀላቅሎበት ብዙ ኃጢአት እንደሚያሰራህም ያመለክታል። ስለዚህ በአንደበት ብዙ ስህተቶች፣ ብዙ ኃጢአቶች፣ ብዙ ተንኮሎች፣ ብዙ ምቀኝነት የተሞላባቸው ቃላቶች ይወጣሉ፣ ብዙ እርክሶቶች ይፈጸማሉ። ሁለተኛው ውጊያው ኔ ሶስተኛው ውስጥን መረበሽ። ይሄም በውስ ወሳ መካከል ነው አንዱ ነው። አንደበት ላይ ሆኖ እያወራ ያጣኸውን ነገር የተበላሸውን ነገር ያልተሳካልህን ነገር የሆነ ነገር አስበህ ካልሆነል ህይወት ግን በሙሉ ይረብሸዋል። አሁን ውስጥን ማናጋት፣ ማስጨነቅ፣ ግራ ማጋባት አንደበት ላይ ሆኖ በሚያወራቸው ድምጾች ነው። አንደበት ላይ በሚናገራቸው ቃላቶች በቃ ስሜትን ርብሽብሽ ያደርገዋል፣ ልውጡጥ ያደርገዋል። ብታለቅሳ ሳይወጣልህ ትጨነቃለህ ያውም ለቅሶህ ደግሞ ስዕል አድኖ ፊት ሲሆን የሚጠፋ ለቅሶ ቤተክርስቲያን ሲሄድ የምጠፋ ለቅሶ ውጭ ስትሆን ደግሞ እንባ ይመጣላል እየወሰወሰ እያወራ ማለት ነው ያጣውን ነገር የጠፋውን ነገር ሰዎች አይረዱኝም እኔን የሚረዳኝ የለም የሚሰማኝ የለም ውስጤን የምነግረው የለም እያልቅ በአንደበት ነው የሚያወራ ከዛ አስቸጋሪ ነው ውስጥን መረበሻ መንገድ አንደበት ላይ ሲቀመጥ ሌላው መጨረሻው በመንፈሳዊ ህይወት መቀላቀል ደግሞ አለ። አንደበት ላይ፣ በተለይ ትምህርቶች ላይ፣ ቅዳሴም፣ ቤተክርስቲያን መንፈሳዊ ጉዞዎች ላይ፣ ጸሎት ላይ፣ ስግደት ላይ፣ አንደበት ላይ ይቀላቀላል። ጸሎትን ሲቀላቀል ያሯሩጠዋል። ካታሊስት ነው ያፈጥንላል። ምስጋና ላይ ሲቀላቀል እንደምታዩት ነው። ዱላ ከጀርባ ተይዞ አፍጥኑ የተባሉ ይመስል ሩጥ አድርገው አገልግሎቱን ማንዴ ይጨርስ ንባቡን ማሯሯት ቅዳሴውን ማሯሯት ንባብ ከልብ ነው እኮ የሚነበብ ቤተ ክርስቲያን ላይ የሚደረጉ አገልግሎቶች በረከታቸው ጸጋቸው ኃይላቸው በጣም ብዙ ነው አስቡት እስቲ እንግዲህ ተአምረ ማርያም ሲነበብ ከልብ ሁኖ ረጋ ብሎ ማንበብ ቅዳሴዋን ረጋ ብሎ ቅዳሴ ላይ ያለው ምስጋና እኮ አይገኝም መንፈስ ቅዱስ የገለጸው ምስጋና ነው መብራንን በምን አይነት ቃላት እና በነቢያት ትንቢቶች እየመሰሉ ማመስገን የአጋይስት ዓለም ስሉስ ቅዱስ አንድነት እና ሶስትነት ህልውናቸውን መመስገን፣ ይህ ሃይማኖት ነው። ነገር ሃይማኖት ነው። ይሄ ሁሉ የያዘ ነው። እንግዲህ ይህን አሁን አንደበት ላይ መናፍስ ሲቀመጡ በአንድ ልም ማር ይጨርሷል። እንዴት እንደሚያነቡት እራሱ ይገርማል። ምእመናን ጸሎት ሲያደርጉ ጸሎቱ ሰላሳ ደቂቃ የምትፈጀዋን ጸሎት በሶስት ደቂቃ ላጥ ንንንንንንንን ደግሞ አንደበት ላይ ሲቀመጥ ልብህን ይዞ ነው። አንደበት ላይ ሲቀመጥ ልብህን አስሮ ነው። ስለዚህ በመንፈሳዊ አገልግሎትም በመንፈሳዊ ህይወትም ይቀላቀልና ያፈጥነዋል። ሲያፈጥነው ነው ልብህን ይዘዋል። የተፈለገውን ኃይል የተፈለገውን ጥያቄ የተፈለገውን ምስጋና ክፍል የተፈለገውን ሰማያዊ የሆኑ ስጦታዎችን እንዳታገኝ ያደርጋል። እዚህ መንፈሳዊ ህይወት ላይ መቀላቀል ከባድ ነው። በጣም የብዙ ሰው መንፈሳዊ ህይወት የተበላሽ በመናፍስ መቀላቀል። በተለይ ቤተክርስቲያን ጠጋ የሚሉ ሰዎች መተቸት፣ ሐሜት፣ ክፉ፣ ጥላቻ ንግግር ይፈትናቸዋል በብዛት ፈተናቸው ነው። የቤተክርስቲያን አገልጋይ ፈተና ይህ ነው። ይሄ ሐሜቱን፣ የክፋት ንግግሩን፣ ትችቱን፣ ጥላቻውን ይሄን ካሸነፉ በመንፈሳዊ ህይወት ውስጥ እንደነሱ መንፈሳዊ ህይወትን ያወቀበት የለም። ግን የብዙዎች አገልጋዮች ነው። መስቀል ይዞ እንሳ ሰጥቶ በዛ ሐሜት መስቀልም ጨብቶ፣ ሐሜትንም ይዞ፣ ትችትንም ይዞ፣ ቡራቄንም ይዞ አይሆንም። እና የብዙዎች ፈተና ነው። እኔ ይሄን የምነግራችሁ እንድትፈርዱባቸው አይደለም። ምን ያህል ክፉ መንፈስ እንደሚጓዝና የእኛ ፈተና ደግሞ ምን ያህል እንደሆነ ለማወቅ እንደዚህ፣ ሆኖ ግን የሰማይ አምላክ ልመናችን ይሰማል። ይህ ነው የሚገርመኝ። ጸሎታችን ይቀበላል፣ መስዋዕታችን ይቀበላል፣ በረከታችን አያስቀርብም። ግን መናፍስ ተቀላቅሎ ይረብሸናል። ብንረጋጋ ደግሞ ምን ያህል አምላክ እናስደስተዋለን። ይህ ነው ማሰብ ያለን። ስለዚህ በመንፈሳዊ ህይወት መቀላቀል ትልቁ ፈተና ነው። ትልቁ ትልቁ ለመንፈሳዊ ሰው፣ ለክርስቲያን፣ ወደ ቤተ ክርስቲያን ለቀረበ ሰው መንፈሳዊ ህይወትን ለሚለማመን፣ ለሚሰግ፣ ለሚንበረከክ ሰው ትልቁ ፈተናው አንደበቱ ላይ ተቀምጦ ጸሎቱን፣ ምስጋናውን፣ ልመናውን፣ አምልኮቱን ማበላሸትና እንደፈለገው በእርጋታ የእርጋታ ስሜትና መንፈስ በልቡ እንዳያድር መንፈስ ቅዱስ ህይወቱን እንዳይባረክለት ማድረጊያ መንገዱ እንዴት ነው የምንከላከለው? ወደሚለው ነጥብ እንምጣ። መናፍስት ምን ያህል ውጊያ እንዳላቸው አንደበት ላይ ሲቀመጡ አይተናል። አንደኛ ሹክታ መምራት፣ ሁለተኛ ማውራት፣ ኃጢአት፣ እርኩሰት መቀላቀል፣ ሶስተኛ ውስጥን መረበሽ እያወሩ፣ አራተኛ መንፈሳዊ ህይወትህን ተቀላቅለው አቅጣጫንና መንፈሳዊ ይዘትህን ማደብዘስ። ይሄ ፈተናዎቹ ናቸው። ምን እናድርግ? ከአንደበት ላይ እንዲነሳ አንደኛ ቅዱስ ቁርባን መቀበል ነው። አንደበት ላይ ሲሆን የሚያስረው ቅዱስ ቁርባን ነው። ሲጀመር በቅዱስ ቁርባን የማይቆም የትኛውም የመናፍስት ውጊያ የለም። ግን እንደ መምህራኖቻችን ምክር ቅዱስ ቁርባን መቀበል ያለብን ክፉ መናፍስትን ማስቆሚያ ነው ብለን ብቻ ሳይሆን፣ ትልቁ ዓላማው የቅዱስ ቁርባን የዘላለም ህይወት ማግኛ ሆኖ በስር ደግሞ እንደ ተጨማሪ ክፉ መንፈስ መያዣ ነው። የትኛውም ሰው ቅዱስ ቁርባን መውሰድ አለበት። ሲወስድ ግን ማሰብ ያለበት ዘላለማዊ ህይወትን እወርሳለሁ፣ መድኃኔዓለም በልቤ ይቀበራል፣ በህይወቴ በወዴ ይቀበራል፣ እኔ የእሱ እሱ የእኔ ይሆናል፣ በላይ በሰማይ መዝገብ ይኖረኛል፣ የሥላሴ ወዳጅ የሥላሴ ፍጥረት መሆኔ መለያና አምልኮቴም መንፈሳዊ ህይወቴም ዋጋና ማተብ እንዲኖር ማድረጊያ ነው ብለን መቀበል ያለብን ግዴታ መቀበል ስላለብን ለእኛ ነዋ የተሰቀለው መድኃኒዓለም እንግዲህ አስቡት። ነፍሱን ሳይሳሳ የሰጠህን አምላክ ስጋውን የሰጠህን ወዳጅ አንተ አለመቀበል ምንድን ነው? ስጋውን ሰጥቶ እኮ ነው ይህን አልወድሃለሁ ተቀበል ብሎ ሰጥቶ፣ አንተ አልቀበልም ካልክ ምንድን ነው ታዲያ? ከዚህ በላይ አዚምነት ምናል? ከዚህ በላይ ግርዶሽ ምናል? እና መቀበል በመናፍስት ላይ አተኩረን ሳይሆን የዘላለም የሚወትን ለማ ከመናፍስት ጋር ያለው ውጊያ ደግሞ ተጨማሪ ኃይል ተጨማሪ ማዳከሚያ እሱ በሚያውቀው እኛ በማናውቀው እሱ በሚያየው እኛ በማናየው እሱ በሚያስብልን እሱ ባቀደልን መናፍስቶችን ይይዝልናል ማለት ነው። የትኛውም ነገር ኃይሉ የሚገለጠው በቅዱስ ቁርባን ሲሆን አገልግሎት የሚሰምረው ቅዱስ ቁርባን ሲኖር፣ ስግደት ዋጋ የሚኖረው ማህተብ የሚኖረው ብርታት የሚኖረው ቅዱስ ቁርባን ሲኖር ነው። የትኛውም ዜማ ነክ የሆኑ አገልግሎቶችም ማህተብ የሚኖራቸው በእግዚአብሔር ፊት ኃይል የሚኖራቸው ቅዱስ ቁርባን ሲኖር ነው። መንፈሳዊ ህይወት ጅማሬው የሚያምረው መጨረሻው የሚሰምረው ቅዱስ ቁርባን ሲኖር ነው። ስለዚህ የትኛውም ነገር የሚጸናው ራሱ ቅዱስ ቁርባን ሲኖር ነው። መሰረት የሚኖር ነ አንደኛው ቅዱስ ቁርባን መቀበል፣ ሁለተኛው ደግሞ መቀጥቀጥ ነው። መንቃት፣ ሹክ ሲሉን የእነሱ መሆኑ መለየት፣ መንቃት እና አንደበቴ ላይ እየተቀመጠ ተነስ እያልክ በመቁጠር ስታዳክመው ይነሳል። ለጸሎት ለመንፈሳዊ ህይወት ትልቁ መንቃት መናፍስት መሆናቸው ማወቅ፣ ካወቅ በኋላ ማሰር አስረ መጸለይ አስረ መስገድ በቃ አትቀላቀል ማለት፣ በዚህ ካልከው አይቀላቀልም። ለምን? የእግዚአብሔር ኃይል አለ። ያንተ ቃል ሳይሆን የእግዚአብሔር ኃይል በቃል ውስጥ አድሮ ያስቆመዋል። እንደዚህ እያደረግን ክፉን ኃይል እየተዋጋን፣ አንደበት ላይ የሚመጡ ብዙ ፈተናዎች እየታገልን፣ ሰማያዊ ልጅነታችን የበለጠ ጎልቶ እንዲገለጥ የመድኃኔዓለም ፈቃዱ ይሆንልን።